የሬዲዮ መስመራችሁ ኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ ላይ ነው የሚገኘው። መሰንበቻን እያደመጣችሁ ስለሆነ እጅግ በጣም እናመሰግናለን። ወጣቷ ድምፃዊ ከወጣ አንድ አመት ያስቆጠራል። በመዋን ተከትሎ የመጀመሪያ የሙዚክ ቪዲዮ ወይም ክሊፕን ለአድማጭ ከሰሞኑ አቅርባለች። በጉጉት ሲጠበቅ ነበረ፣ ግን ደግሞ አንድ አመት ሙሉ ተጠብቋል ና ስለዚህ ስራ ለማውራት እናገኛታለን። የማ ባለፈው አመት ከመጡ በተለየ መንገድ አዲስ የሙዚቃ ቀለም የኢትዮጵያ ሙዚቃ ላይ አምጥተዋል የተባሉ ከሚገኙ ሙዚቀኞች መካከል ናትና ስለዚሁ ስንት ነው የሙዚቃ ቪዲዮ እናውራታለን። የማን አግኝተናታል። ሰላም የማ እንዴት ነሽ? እግዚአብሔር ይመስገን ሰለሞን እንደምን አለ አለው። አንቺ እንደምን አለሽ? ስላገኘሽ ደስ ብሎኛል። እግዚአብሔር ይመስገን እኔም ደስ ብሎኛል ዳግም ስለተገናኘን አዎ አንድ አመት ሞላው አሉ አልበምሽ። እኔ ራሱ እየደወልኩልሽ ነው ያወቅኩት አመት ሞላው እንዲ ያልኩኝና፣ ቅርብ ነው የሚመስለው። ለማንኛውም አልበሙ ከወጣ በኋላ ብዙ ሲባል ነበረ፣ በተለይ አጫዋቶች ላይ የሙዚቃ ድምፁ ላይ እና የተለያዩ ሀሳቦች ሲሰጡ ነበረ አዲስ አለም አዲስ ድምጽም ጭምር ስለሆነና ሰው ጋ ተዋሃደ። አልበሙ ከወጣ በኋላ እንግዲህ በጣም ከሰው ዘንድ ያገኘ ነው አስተያየት በጣም ልዩ ስሜት ነው የፈጠረብኝ። እውነት ለመናገር ከዚህ በፊት ማንስች አለው ከጠበቅኩት በላይ ነው ተደማጭነትና ተወዳጅነትን ያተረፈውና በጣም አስደሳች አስተያየትን ነው ማገኘው። አንድ ዓመት አስቆጠረ አልበሙ ግን እስካሁን ደግሞ ብዙ አድማጭ ብዙ ሰው እያደመጠው እንደሚገኝ ተገንዝቤ ያለው አሁንም ድረስ አስተያየታቸውን ይሰጡናል። ቀድሞም የሰሙት አሁንም ድረስ እያደመጡት እንደሆነ አስተያየት ይደርሰኛልና በጣም ልዩ ስሜት ነው ያለው። ስንት ነው በይፋዊ ገጾች በዩቲዩብ ላይ የሙዚቃ ቪዲዮች ወጥቷልና እስካሁን ለምን ዘገያችሁ? በክሊፕ ብዙ ሰው ማየት ይፈልግ ነበረ፣ ግን አንቺ ድምጹ ላይ ብቻ አትኩረሻልና ለምን ዘግይቶ አሁን ወጣ? በእርግጥ እውነት ለመናገር አልበሙን ስንሰራ ጀምሮ የሙዚቃ ቪዲዮ የመስራት ፍላጎት በጭራሽ አልነበረኝም። ሙዚቃ የግድ በምስል መደገፍ አለበት ብዬ አላምንም። ሙዚቃ ራሱን ችሎ መደመጥ አለበት የሚል አስተሳሰብ ነው እኔ ያለኝ እና ፈቃዱ ሆነው ደግሞ ያንን ማሳካትም ችለናል። አልበሙ ከጠበቅኩት በላይ ተደማጭነትን አግኝቷል። ከብዙ አድማጭ ሙዚቃ ቪዲዮ እንድንሰራ የሚነሱ ጥያቄዎች ነበሩ። እናም ደግሞ ያው ሙዚቃችንን ይበልጥ ተደራሽ ለማድረግ አንድ አማራጭም ይሆናል ብለን ስላሰብን፣ ያው ዘመኑ የሚፈልገው እሱ ስለሆነ፣ ያው ሙዚቃ ቪዲዮ ለመስራት ወሰንን እና ግን ያው ብዙ ሞክረናል ሙዚቃ ቪዲዮ ለመስራት በጣም ብዙ ሞክረናል። ከብዙ ቪዲዮ ባለሙያዎች ጋር ተገናኝተናል እውቅና ካላቸውም ጭምር። ግን ያው ከሙዚቃው በላይ ፈተነን ሙዚቃ ቪዲዮ ክሊፕ ለመስራት ና ያው በጊዜው ማድረስ አልቻልንም ማለት ነው። ነገር ግን ለስራ ወደ ፈረንሳይ በሄድንበት ወቅት አሁን የተለቀቀው ስንት ነው የሚለውን የሙዚቃ ቪዲዮ መስራት ችለናል ማለት ነው። በጣም ጥሩ። ከዛ ቀደም ብሎ አስታውሳለሁ አልበሙ ከመውጣቱ በፊት ሊስኒንግ ወይ ደግሞ አዳምጡልኝ የሚል አንድ ፕሮግራም አዘጋጅታችሁ እሱ ራሱ የተቀረጸበት ስቴጅ ላይ የመድረክ ላይ ያለ ወጥቷል፣ እና እሱ ደግሞ ሌላ አዲስ የሙዚቃ ልምምድም እየሆነ ነው። ከቅርብ ጊዜ ወዲህ በስቴጅ ስራዎች፣ የመድረክ ስራዎችን መልቀቅ ምን ሰጥቶሻል? እንደው እሱ የሊስኒንግ ፕሮግራም ማዘጋጀት የፈለግ ነው የሰራ ነው አልበም ከተለመደው አይነት የሙዚቃ ስታይል ለየት ያለ ነው እና በታዳሚው ዘንድ ስለ ሙዚቃ ያለውን አስተያየት እንዴትስ ይቀበሉታል የሚለውን ነገር ማወቅ ስለፈለግን ነበር የተዘጋጀው እና በሰዓቱ እኔ አዲስ አርቲስት ነኝ። አዲስ ሙዚቃዎችን በመድረክ ለሰው ያቀረብ ነውና ከባድ ነገርን ያደረግነው፣ እውነት ለመናገር ግን የነበረ ሰው ሁላ በጣም ተደስቶ ነው ሄደው፣ በጣም ለእኛ ትልቅ ሞራል ሰጥቶን በቃ የነበረው ስሜት እውነት ለመናገር እኔ በጣም በቃላት ልገልጸ ሁላ አልችልም። እውነት ሁላ እስከማይመስለኝ ድረስ ይሄ ማ ህልም ነው የምለው ነው። አሁን ድረስ እስካሁን መቀበል ያቅተኛል። እውነት ማይመስልም የነበረው ስሜትና በጣም ትልልቅ እንግዶች ነው የነበሩት። የነበረው ዲንስ በጣም ደስ የሚል ነው የነበረው። አብረውኝ የተጫወቱት ሙዚቀኞች ራሱ በጣም የማከብራቸው ትልልቅ ሙዚቀኞች ናቸው እና እውነት ከነሱ ጋር መጫወት ራሱ ለእኔ በጣም ትልቅ እድለኝነት ነው ምናልባትም ያው በህይወቴ በጣም አስደሳች ጊዜዎች ከምላቸው ውስጥ አንዱ እሱ ነው። በቅርቡ ፈረንሳይ ነበራችሁ። ከአልበሙ በኋላ ረጅም ጊዜ ቆይታችኋል። የውጭ አድማጩ እንዴት ነው ሙዚቃውን በተመለከተ ያደመጠበት መንገድ? ያገኘሹ ምላሽ እንዴት ያለ ነው? እንግዲህ በፈረንሳይ በነበረን ቆይታችን በጣም ጥሩ ልምድም አካብተናል። ሙዚቃችንንም ደግሞ በዓለም አቀፍ መድረክ ላይ መጫወትም ችለናል። ወደ ሰባ ያህል መድረኮችን ተጫውተናል በፈረንሳይ ቆይታችን። በጣም ደስ የሚል ጊዜን የነበረው ከኦዲየንሱ የነበረው ምላሽ በጣም የሚያስደስት ነው የነበረው። ና ግን ያው በውጪ ብቻ አይደለም የሚገደበው አሁን በቅርቡ በሀገር ውስጥ ኮንሰርት ለማዘጋጀት እንቅስቃሴ ላይ ነው የምንገኘው። ና ፈቃዱ ከሆነ ደግሞ በመድረክ ከህዝቡ ጋር የምንገናኝ ይሆናል ማለት ነው። በቅርቡ በቅርብ እንደ አጋጣሚ ይህ አልበም ላይ ሚና ከነበራቸው መካከል እውቁ ሙዚቀኛ ተፈሪ አሰፋ ናትን ነበር። ባለፈው እዩኤል ጋር ስደውል ስለ እሱ አውርተናል። ና አንቺን ደግሞ በተለይ ሙዚቀኛዋን ድምጻዊቷን አይቷን ባውራ እጅግ ጥሩ ይመስለኛል። ተፈሪንና እንግዲህ እዚህ ሙዚቃ ላይ የነበረውን ሚና እና ደግሞ ስሜትሽን ብታካፊኝ መልካም ነው። ማ ተፌን በቃላት ለመግለጽ እውነት ለእኔ በጣም ይከብደኛል። ተፌ በጣም የተለየ ሰው ነው። በሙያው ትልቅ ትልቅ ሙዚቀኛ ነው። መልካም ስብ እና ያለው ልበቀና ሰው ነው ተፌ። አልበማችን ላይ በጣም ትልቅ አስተዋጽኦ አድርጓል። ሙሉ እንግዲህ አልበሙን አስራ ሁለቱንም ትራክ ድራመን ፐርከሽንም የተጫወተው እሱ ነው እና ሙዚቃዎቻችንን መሠረት ያስያዛቸው እሱ ነው ማለት እችላለሁኝ። እሱን በማጣታችን እውነት በጣም ተሰምቶኛል። እስካሁን ድረስ እውነት ለመናገር ሐዘኑ ሊወጣልኝ አልቻለም። የማይተካ ሰው ነው ተፌ። እንደ ሀገር ነው ያጣ ነው ተፌን እና በጣም በጣም ጥልቅ ሐዘን ተሰምቶኛል እውነት ተፌን በማጣታችን እና እንግዲህ ያው ነፍሱ በሰላም ትረፍ። አሜን አሜን። እንዳልሹ አልበሙ አመት ሞልቶታል። አመት ከሞላ ደግሞ እንግዲህ መፈተሽ የሚያስፈልግ ይመስለኛል። አዳዲስ ስራም ለመስራትና ምን አዳዲስ ነገሮች አሉ፣ በቀጣይ የተዘጋጁ ነገሮች አሉ? አሁን ላይ እንግዲህ ያው እንደ ነገርኩ ያለን እቅድ የኮንሰርቱ ላይ ነው እና እሱ ላይ ነው ሙሉ ትኩረታችንም እንቅስቃሴያችንም ያለው። ከዚህ ውጪ ደግሞ ያው የፈጠራ ስራ አይቆምምና ከስር ከስር አዳዲስ ስራዎችን እየቀዳን እንገኛለን፣ ለቀጣይ ስራ ማለት ነው። ሌሎች አዳዲስ ነገሮችም ይኖራሉ፣ እነሱን ደግሞ በጊዜው ይፋ የምናደርግ ይሆናል ማለት ነው። በጣም ጥሩ የማ፣ በጣም እናመሰግናለን ለሰጠሽን ጊዜ፣ እንገናኛለን እንግዲህ ወደፊትም። እኔም በጣም አመሰግናለሁ ሰለሞን፣ ፕሮግራም ላይ እንግዳ አድርገህ ስለጋበዝከኝ። አመሰግናለሁ። መልካም መሰንበቻ። ከየማ ዜማ በኋላ ያገኛችኋል። አብራችኑ ነው።